ሰላም ጤና ይስጥልን፣ የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በመካከላቸው ለ30 ዓመታት የዘለቀውን ጦርነት ለማስቆም በዩናይትድ ስቴትስና በኳታር አደራዳሪነት የሰላም ስምምነት ተፈራረሙ። የኢትዮጵያ ስንዴ ልማት ስኬት ለአፍሪካ ምሳሌ የሚሆን ነው ሲሉ ኦሊሴጉን ኦባሳንጆ ገለጹ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ፣ የኢራኑ መሪ አያቶላህ አሊ ካሜኒ ኢራን ከእስራኤል ጋር ያደረገችውን የ12 ቀናት ጦርነት አሸንፋለች የሚለውን የይገባኛል ጥያቄ ተቃውመዋል። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ፣ የኢራኑ መሪ አያቶላህ አሊ ካሜኒ ኢራን ከእስራኤል ጋር ያደረገችውን የ12 ቀናት ጦርነት አሸንፋለች የሚለውን የይገባኛል ጥያቄ ተቃውመዋል። ኢራን ኒውክለር መሳሪያ ለማምረት ከሞከረች አሜሪካ ሀገሪቱን በአይቀጡ ቅጣት ሁኔታ እንደምትደበድባትም አስታውቀዋል። የአሜሪካው ፕሬዚዳንት አርብ ዕለት በትሩስ ሶሻል ሚዲያቸው ላይ ባሰፈሩት ጽሑፍ የኢራንን ከፍተኛ መሪ በከፍተኛ ሁኔታ አውግዘዋል። ካሜኒን ከአስከፊና አሳፋሪ ሞት እንዳዳኗቸው በመግለጽና በቀደመው ቀን ጦርነት አሸንፈናል ማለታቸው በግልጽና በሞኝነት እንዳዋሹ ትራምፕ መናገራቸው ተገልጾ ነበር። የእስራኤልና የኢራን ጦርነት በዚህ ሳምንት በተኩስ አቁም ስምምነት ካበቃ በኋላ ለመጀመሪያ ጊዜ ባደረጉት ንግግር ካሜኒ የዩናይትድ ስቴትስ በፎርዶ ኢስፋሃንና ናታን በሚገኙ የኢራን ኒውክለር ጣቢያዎች ላይ ከደረሰው ጥቃት በኋላ በኳተር በሚገኘው ትልቅ የአሜሪካ ወታደራዊ ካምፕ ላይ ሚሳኤል በመተኮስ ኢራን አሜሪካንን በጥፊ መታለችም ብለው ነበር። ትራምፕ በትላንትና ሁለት አርብ ዕለት በሰጡት መግለጫም እስራኤል ከመጨረሻው ድል እንድትመለስ እንደጠየቁም ተናግሯል። ሀገራቸው ወድማለች፣ ሶስት ክፉ የኒውክሌር ጣቢያዎቻቸው ሙሉ በሙሉ ወድመዋል። አያቶላህ የት እንደተደበቁ በትክክል አውቅ ነበር። እናም እስራኤልን ወይም የአሜሪካን ጦር ኃይሎችን በዓለም ላይ ታላቅና ኃይለኛ የሆነውን አያቶላ ሕይወታቸውን እንዲያጠፉ አልፈቀድኩም ነበርም ብለዋል። የአሜሪካ ጥቃቶች የኢራንን ኒውክለር አቅም አወደሙ የሚለው ጥያቄ አወዛጋቢ ነው። የተሰራጩ የደህንነት መረጃዎች የትራምፕ አገላለጽን በመቃወም ወታደራዊ ጥቃቶቹ ኢራንን ከኒውክለር ማምረት ለጥቂት ወራት ብቻ ወደ ኋላ እንዳስቀሯትም ገልጸዋል። የአሜሪካው ፕሬዚዳንት የካሜኒን አስተያየት የቁጣ የጥላቻና የንቀት መግለጫ ሲሉ ከገለጹ በኋላ ማዕቀቦችን የማንሳትና ሌሎች ነገሮችን በተመለከተ ሲያደርጉ የነበረውን ሥራ እንዳቆሙም ተናግሯል። እነዚህ እርምጃዎች ኢራን ሙሉ ፈጣንና የተሟላ ማገገም እንድታደርግ የተሻለ ዕድል ሊሰጧት ይችሉ እንደነበርም አክሏል። የከባድ ተሽከርካሪ ሾፌሮች ግብዓት ጭነው የመመለሻ ጊዜያቸው ሲቃረብ ወደ ጅቡቲ ሊላኩ ቢገባም ቀድመው እንዳይሄዱ ስለሚገደዱ ከ10 እስከ 40 ቀናት ሙቀት ላይ ስለሚቆዩ መኪናቸው ውስጥ በተኙበት በሙቀት ሳቢያ ሞተው እየተገኙ መሆኑን የኢትዮጵያ ከባድ መኪና አሽከርካሪዎች ማኀበር ለቲክቫህ ኢትዮጵያ ገለጸ። በሳምንት ሶስት አሽከርካሪዎች በፀሐይ ሙቀት በጅቡቲ እንደሞቱ አንዱ ሟች የኢንሹራንሳቸው አባል በመሆኑ የኢንሹራንስ ፕሮሰስ ሲያልቅ የሚገባውን እንደሚያገኝ ገልጾ አዋሽ ላይ ነው መኪና ውስጥ ተኝቶ ጠዋት ሞቶ የተገኘውም ነው ያለው። ሁለቱ አሽከርካሪዎችም በአንድ ቀን ነው መንገድ ላይ እያሉ መኪናቸው ላይ ተኝተዋረው በሙቀት የሞቱት ያለው ማኅበሩ በሳምንት ሶስት አሽከርካሪዎች በሙቀት ሳቢያ ሞተዋለን ብለዋል። ጅቡቲ ገብታችሁ ነው የምትመዘገቡት ስለሚባሉ ቀድመው ሄደው እስከ አርባ ቀናት የሚቆዩበት አጋጣሚ ያለ ያለው ማኅበሩ አንድ አሽከርካሪ ወረፋ ደርሶት ለመጫን ሶስትና አራት ቀናት ሲቀሩት ወደ መጫኛ ስፍራ ቢሄድ ቶሎ ጭኖ ሙቀቱ ሳይበላው ይመጣል ሲሉም አስገንዝበዋል። ማኅበሩ የችግሩ መንስኤ ሹፌሮች ከመነሻቸው አዲስ አበባ እያሉ ከጅቡቲ የሚጭኑበት ቀን ወረፋቸው እንዲያውቁ ሳይደረግ እንዲሄዱ መገደዳቸው መሆኑን አስረድተዋል። ቅድሚያ ግብዓት የሚጭኑበት ቀን ለሾፌሮች ቢነገራቸውና የተወሰኑ ቀናት ቀደም ብለው ተነግሯቸው በቶሎ ጭኖ እንዲመለሱ ማድረግ እንደሚገባም ማኅበሩ አስረድቷል። ነዳጅ በኢትዮጵያ በቀን ከ250 እስከ 270 ቦቴዎች ናቸው የሚጫኑት። ግን በአሁኑ ወቅት ከ2000 በላይ ቦቴዎች ቆሞ ነው የሚታዩት። ባለሀብቶቹም፣ ካምፓኒዎቹም ሾፌሮቹም ቀድማችሁ ግቡ ነው የሚሏቸው ጅቡቲ ሲገቡ ነው ለወረፋ የሚመዘግቧቸውም ብለዋል። ጅቡቲ ከሄዱ በኋላ ለመጫን እስከ 40 ቀናት ስለሚቆዩ ከሞቶ ባሻገር እስከ 40 ሺህ ላላስፈላጊ ወጪ እየተዳረጉ በመሆኑ ጉዳዩ ትኩረት እንዲሰጠውም ጠይቋል። ለአዲስ ተጋቢዎች ችግኝ መትከልን የሚያበረታታ ደንብ ያወጣችው ከተማ ቦኒ ቦኒ በኢንዶኔዥያ ውስጥ የምትገኝ ትንሽዬ ከተማ ናት። ይቺ ከተማ የደን ሽፋኗ ከቀን ወደ ቀን እየተመናመነ በመሄዱ ችግኝ መትከል ባህል እንዲሆን የሚያበረታታ ሕግ አውጥታለች። የቦኒ ቦኒ ከተማ በ2009 ባወጣችሁና እስካሁንም ተግባራዊ የሆነ ባለው በዚህ ሕግ መሰረት አዲስ ተጋቢዎች ጋብቻ ሲፈጽሙ ሱሬን በመባል የሚታወቀውን ሀገር በቀል ዛፍ አምስት ችግኝ የመትከል ኃላፊነት አለባቸው። የዚህ ከተማ ከተማ ነዋሪዎችም ይህንን ማህበራዊ ኃላፊነት መወጣት ካልቻሉ ከከተማው መስተዳደር ህጋዊ የጋብቻ ሰርተፍኬት ማግኘት እንደማይችሉም ህጉ ይደነግጋል። ይህ የቦኒ ቦኒ ከተማ ህግ መተግበር ከጀመረ በኋላ የከተማዋ የደን ሽፋን በብዙ የጨመረ ከመሆኑም በላይ ተጋቢዎች የጋብቻቸውን ቀን የሚያስታውስ ነገር ማስቀመጡም እንደ ባህል አድርገው ቀጥለበታል። በደንቡ ከተቀመጠው በብዙ ጥፍ የሚሆን ችግኝ በመትከል የአካባቢያቸውን ስነ ምህዳር ለመጠበቅ የበኩላቸውንም እየተወጡም ይገኛሉ። በጥቅም ላይ ለመዋል 12 ዓመታት የሚፈልገውና ከ40 እስከ 60 ሜትር ድረስ ማደግ የሚችለው ይህ ትልቅ ዛፍ ሰፋፊ የጣውላ ውጤቶችን ለማምረትና የቤት ውስጥ መገልገያ እቃዎችን ለመስራት የሚያገለግል ሲሆን ቅጠሉም ለምግብነት ይውላል ተብሏል። እንዲሁም የሱሬን ዛፍ ስር የተለያዩ የሀገር በቀል መድኃኒቶችን ለመስራት ያገለግላል። በተመሳሳይ በጀርመን የምትገኝ አንዲት ከተማ ማዘጋጃ ቤት ህጻናት ሲወለዱ አንድ ችግኝ በመትከል ትታወቃለች። ኑረምበርግ የምትባለው ይቺ የጀርመን ከተማ በየዓመቱ በከተማዋ የተወለዱ ህጻናትን ቁጥር ከመዘገበች በኋላ በቁጥራቸው ልክ አንድ አንድ ችግኝ በመትከል የከተማዋን የደን ሽፋን ለማሳደግና ችግኝ የመትከል ባህልን ለማስረጽ እየሞከረችም ትገኛለች። ኮንጎና ሩዋንዳ ለ30 ዓመታት የዘለቀውን ጦርነት ለማቆም ስምምነት ፈረሙ። ዴሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በመካከላቸው ለ30 ዓመታት የዘለቀውን ጦርነት ለማስቆም በዩናይትድ ስቴትስና በኳታር አደራዳሪነት የሰላም ስምምነትን ተፈራረሙ። አርብ ዕለት በዋይት ሀውስ የተገኙት የሁለቱ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በአሜሪካና በኳታር አደራዳሪነት የሰላም ስምምነት መፈራረማቸውን አልጀዚራ ዘግቧል። በተደረሰው የሰላም ስምምነት ሀገራቱ ከመኖሪያ ቀያቸው የተፈናቀሉ ዜጎቻቸውን መለስ እንደሚገባቸውም ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ፣ የኮንጎ የውጭ ጉዳይ ሚኒስትር ቴሬዝ ካይኳምባ ዋገነርና የሩዋንዳ የውጭ ጉዳይ ሚኒስትር ኦሊቬር ኑዱሁንግሬሂ በሰላም ስምምነቱ ተገኝተዋል። የሩዋንዳ የውጭ ጉዳይ ሚኒስትር ኦሊቨር ኑዱሁንግሬሂ በፊርማቸው ላይ ከዲሞክራቲክ ኮንጎ ሪፐብሊክ ጋር የለውጥ ምዕራፍ ላይ መደረሱንም እናምናለን ብለዋል። በሰላም ስምምነቱ መሰረት የተፈናቀሉ ዜጎች መመለስ እንዳለባቸውም ጨምረው ገልጸዋል። ሁለቱም የውጭ ጉዳይ ሚኒስትሮች በዋሽንግተን ስቴት ዲፓርትመንት ለፊርማው ያስተናገዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ፣ ስምምነቱ ከ30 ዓመታት በላይ የዘለቀውን ጦርነት ለመቋጨት ያስችላልን ብለዋል። ስምምነቱ ዩኤስኤ እና ቻይና በአፍሪካ ተጽዕኖ ለመፍጠር በሚፎካከሩበት በዚህ ወቅት የአሜሪካ መንግስትና ኩባንያዎቹ ወሳኝ ማዕድናትን እንዲያገኙ ያስችላለም ሲል ዘገባው አመላክቷል። የኢትዮጵያ የስንዴ ልማት ስኬት ለአፍሪካ ተምሳሌት የሚሆን ነው ሲሉ ኦሊሴጉን ኦባሳንጆ ገለጹ። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጉን ኦባሳንጆ ገልጸዋል። ኦሊሴጉን ኦባሳንጆ በናይጄሪያ አቡጃ እየተካሄደ በሚገኘው 32ኛው የአፍሪ ኤግዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር በአፍሪካ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ እንደሆነም አንስተዋል። አፍሪካ አህጉራዊ የግብርና አብዮት እንደሚያስፈልጋትም ጠቁመው ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራትም ምሳሌ የሚሆን ነው ሲሉም አድንቀዋል። ኢትዮጵያ ስንዴ ወደ ውጭ መላክ መቻሏ ሌሎች የአፍሪካ ሀገራትን ያንን ማድረግ እንደሚችሉ ማሳያ መሆኑን ጠቅሰው እንደ አህጉር በሌሎች ሀገራትም ሊስፋፋ የሚገባ ስኬት እንደሆነም ተናግረዋል። የአፍሪካን እድገት ለማረጋገጥ የእርስ በርስ የንግድ ልውውጥ ላይ በትኩረት መስራት ይገባል ያሉም ሲሆን በአህጉሪቱ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ መሆኑንም ነው ኦባሳንጆ ያስገነዘቡት። በየደረጃው ያለው አመራር የሚያስተዳድረውን አካባቢ አውቆ በፖሊሲና ስትራቴጂዎች በመታገዝ በብቃት መምራት ከተቻለ የአፍሪካን ህዳሴ ለማረጋገጥና የሕዝቡን ሕይወት ለማሻሻል እንደሚቻልም አስረድተዋል። ኢትዮጵያ ከስንዴ ተረጅነት ወጥታ ስንዴ ላኪ ለመሆን የበቃችው በልማቱ ላይ ያተኮረ ብቁ አመራር መስጠት በመቻሉ ነው ብለው እንደሚያምኑም ተናግረዋል። የአገሪቱን የእርስ በርስ የንግድ ልውውጥ ከሌሎች አህጉራት ጋር ከምታደርገው የንግድ ልውውጥ ያነሰ መሆኑን በማንሳት አህጉራዊ የእርስ በርስ የንግድ ልውውጥ ሊጠናከር እንደሚገባ አስገንዝበዋል። ለዚህም በዘመኑ ቴክኖሎጂ በመታገዝና ሌላ ዓለም አቀፍ መገበያያ ሳያስፈልግ መገበያየት የሚቻልበት ሁኔታ መፍጠር ተችሏል ያሉ ሲሆን፣ ለአብነትም ኡጋንዳ ግንዛት የምታመርተውን ወተት ከፍተኛ እጥረት ወዳለበት ናይጄሪያ ማቅረብ መጀመሯን አንስተዋል። ውድ የኤችጄም ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኝን ይመስላሉ። በየዕለቱ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።